እግዚአብሔር አምላካችን የተመሰገነ ይሁን። በመቀጠል ደግሞ በዚህ ስፍራ ይህንን ጋዜጣዊ መግለጫ ለመዘገብ የተገኛችው የሚዲያ ባለሙያዎች እንዲሁም ታዳሚዎች ሁላችሁንም ልናመሰግናችሁ እንወዳለን። በዚህ ስፍራ በመገኘታችው ሁል እግዚአብሔር የተባረከ ይሁን። ከዚህ ቀጥሎ የአርሞኒየም መንፈሳዊ ተሃድሶ ቤተክርስቲያን በትንሹ ምን ትመስላለች የሚለውን በጽሁፍ አቀርብላችኋለሁ። አርሞኒየም መንፈሳዊ ተሃድሶ ቤተክርስቲያን በመዲናችን አዲስ አበባ ከተማ ልዩ ስፍራው መካኒሳ ተብሎ በሚጠራው አካባቢ የዛሬ 15 ዓመት የቤተ ክርስቲያናችን ዋና መጋቢ በሆኑት በመጋቢ ሄኖክ መንግስቱ ራእይ ተቀባይነት ተመሰረተች። ዛሬ ላይ አዲስ አበባ ጨምሮ በክልል ከተሞች በዝዋይ፣ በወሉሶ እና በዩናይትድ ስቴትስ ኦፍ አሜሪካ ቨርጂኒያ ቤተ ክርስቲያን ተክላ የእግዚአብሔርን መንግስት ማስፋፋት ላይ ትገኛለች። አርሞኒየም የሚለው መጠሪያ ስያሜዋን ያገኘችው ከመዝሙረ ዳዊት መጽሐፍ፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ ጢም እንደሚፈስስ እስከ አሮን ጢም መልበስ በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ህይወቱንም እስከ ዘላለም አዟልና። አርሞኒየም የማያቋርጥ ልምላሜና ፍሬያማነት ያለበት የሚቀጥል ቤተ ክርስቲያናችን አንግባ የተነሳችው ራእይ እግዚአብሔርን የሚያከብር በሁለንተናው የበለጸገ ትውልድ ተነስቶ ማየትን ነው። ለዚህም ራእይ መሳካት የታላቁ ተልእኮ አገልግሎት የሆነውን የወንጌል ለፍጥረት ሁሉ ማድረስ ስራ ቀዳሚ አድርጋ ሁለንተናዊ የሆኑ አገልግሎቶችን በመስጠት ላይ ትገኛለች። በቀጣይም ይህንኑ አገልግሎት በማጎልበት በሂደት ላይ ያሉትን ጨምሮ በተለያዩ አዲስ አበባ ቦታዎችና ክልል ከተሞች ቤተ ክርስቲያን በመትከል የእግዚአብሔርን መንግስት ስራ በስፋት ለመስራት የተለያዩ እንቅስቃሴዎችን በማድረግ ላይ ትገኛለች። አርሞኒም መንፈሳዊ ታድሶ ቤተ ክርስቲያን በዋና መጋቢያችን በፓስተር ሄኖክ መንግስቱ መሪነት በተለያዩ ቀናትና የተለያዩ ምህራዊ ግብሮችን በመንደፍ የትምህርት የጸሎትና መሰል አገልግሎቶችን የምትከወን ሲሆን በተጨማሪም እንደ እግዚአብሔር ቃል የሆኑ ሃይማኖታዊና ህዝባዊ በዓላት ላይ የድርሻዋን በመወጣት ትሳተፋለች በተለየ ሁኔታ ግን ሁለት በዓላት ትኩረት ሰጥታ ታከብራለች። እነሱም ጥቂት የማይባሉ እህት ቤተ ክርስቲያን ተቀብለው እያከበሩት ያሉት ተምሳሌታዊ በሆነ ቡራኬ የሚተገበረው የዘመን መለወጫ የሆነው የጣፋጭና የባርኮት በዓል የመጀመሪያው ሲሆን ሁለተኛው ከአስር ዓመት በላይ በቤተ ክርስቲያን ስን ሲከበር እና ከቅርብ ጊዜ ዓመት ወደዚህ ደግሞ የወንጌል አማኞች ሃይማኖታዊ በዓል እንዲሆን ሀገራዊ ስራ እየተሰራበት ያለው በዓለ ኃምሳ በዓል ነው። ይህ ታላቅ በዓል ዘንድሮ በሰኔ 8 2017 ዓ.ም ከቀኑ 9 ሰዓት ጀምሮ በሻራተን አዲስ ሆቴል ከፍ ባለ ሁኔታ ሲከበር፣ ቅዱሳኖችና ይመለከተኛል የሚሉት ሁሉ በተጠቀሰው ቀን ቦታና ሰዓት እንዲገኙ አርሞኒ መንፈሳዊ ተሐድሶ ቤተክርስቲያን ጥሪዋን ታስተላልፋለች። ይህንን ሀሳብ ያቀረብኩላችሁ የአርሞኒ መንፈሳዊ ተሐድሶ ቤተክርስቲያን ፓስተር መጋቢ ፋኑን በቀለ። እሺ፣ በዚህ የታደማችሁ ይህንን ፕሮግራም በዓለ ኃምሳን አስመልክቶ ለተጠራው ለዚህ ጋዜጣዊ መግለጫ ምላሽ የሰጣችውን ጋዜጠኞችን የሚዲያ አባላትን አካላትን በሙሉ አክብራችሁን ስለመጣችሁ እግዚአብሔር ይስጥልኝ። እግዚአብሔር አክብራችሁ ማለት እፈልጋለሁ። እንደገናም በዚህ የታደማችሁ እንግዶቻችን በሙሉ እግዚአብሔር አክብራችሁ። እንደሚታወቀው አርሞኒም መንፈሳዊ ታድሶ ቤተክርስቲያን ከአስር ዓመት ላላነሰ በቤተክርስቲያናችን ይህን መንፈስ ቅዱስን እናመሰግናለን የሚለውን ፕሮግራም ስናከብር ቆይተናል። ከባለፉት ሶስትና አራት ዓመት በኋላ ደግሞ አገራዊ እንዲሆን የበኩላችንን አስተዋጽኦ እያደረግን ነው ክርስቲያኑ ማህበረሰብ ይህንን በዓለ ኃምሳ በየግሉ በየቤቱ በየቤተክርስቲያኑ ያከብራል ብዬ አስባለሁ ደግሞም ያከብራሉ ነገር ግን የአደባባይ በዓል የሌለው ማህበረሰብ ስለሆነ በተለያየ መንገድ ደግሞ ይሄ አገር ውስጥም ካለው ሃይማኖታዊ ነፃነት ጫና የመጣ ነው ብዬ ስለማስብ በበዓለ ኃምሳ በኢትዮጵያ ውስጥ ብቻ የሚከበር ሳይሆን ከኢትዮጵያም ውጭ ባሉ ህዝበ ክርስቲያኖች ዘንድ የሚከበር ነው። አሁን ደግሞ የእኛ አገራዊ እንዲሆን ይህንን ጥሪ ለማስተላለፍ ነው። ከዚህ በፊት እንደምታውቁት ቤተክርስቲያናችን በኢትዮጵያ ሆቴል፣ በራስ ሆቴል ይህንን በዓለ ኃምሳ ስታከብር ቆይታ በባለፈው በተለይ በቀኑን ለመጥቀስ ያክል ግንቦት 27 ቀን 2015 እና ሰኔ 30 2016 በስካይላይት እና በኢሊሌ ሆቴል በምናከብርበት ጊዜ አገራዊ እንዲሆን ለካውንስሉም ለአብያተ ክርስቲያናትም ህብረት ጥሪ ያቀረብንበት ጊዜ ነው። ይህንም በዓለ ኃምሳ አስፈላጊ ነው ብለን ያመንንበት ደግሞ እንደምታውቁት የጋራ መጣሪያችን ጴንጤቆስጤ ወይም መንፈስ ቅዱስ የወረድበት ይሄ በዓለ የእኛም የጋራ ስም ጴንጤዎች ተብለን የተጠራንበት እነዚህ ጴንጤቆስጤ ነበር። ሎም ድሮ የሚባለው የጋራ መጠሪያችንም እስኪሆን ድረስ የተጠራንበት ስም ነው። ስማችን ማንም ሰው ጴንጤ ነው የሚባለው ጴንጤቆስጤ የተባልነው ከዚህ የተነሳ ነው። ሌላው ቤተክርስቲያን በዚህ ቀን የተወለደችበት ነው። እንደገና ልምምዱ ላይ አተኩረን ሳይሆን ቤተክርስቲያን መወለድ ብቻ አይደለም፣ ቤተክርስቲያንን ደግሞ ያደገችበት በመንፈስ ቅዱስ እርዳታ ያደገችበት ነው። ብዙዎች በአንድ ጊዜ ወደ ጌታ መንግስት የተጨመሩበት ቀን ነው። እንደገና ደግሞ እንደምታውቁት ለወንጌል እንኳን የፈሩ ሰዎች ራሳቸውን ለጌታ መስዋዕት እስኪሆኑ ድረስ የደፈሩበት ቀን ነው። ብዙ ጸጋ ስጦታዎች የፈሰሱበት ቀን ነው። መንፈስ ቅዱስ ከእኛ ጋር ለመኖር ብቻ ሳይሆን በእኛ ውስጥ ለመኖር ወደዚህ ምድር የመጣበት በዓል ነው። ይህን በዓል በሰፊው በእንዲህ አይነት መንገድ እንድናከብር ጥሪ እናደርጋለን ማለት ነው። አላማዊ ሆነው ጌታ ኢየሱስ ይባርካችሁ ሰኔ ስምንት በሸራተን አዲስ ይህንኑ በዓል በደማቅ ሁኔታ ከዘጠኝ ሰዓት ጀምሮ እናከብራለን ማለት ነው። ከልብ አመሰግናለሁ። ተባረኩ። ሰላም አርፍዳችኋል ወይ? እግዚአብሔር ያክብራችሁ። እግዚአብሔር ይባርካችሁ። በዚህ ቦታ ላይ የሚነገረውን ነገር ደግሞ እንደ ድልድይ ለህዝቡ ለማሻገር በዚህ ስለተገኛችሁ በጣም ላመሰግናችሁ እወዳለሁ። ፓስተር ዘሪን እባላለሁ። እኔ ፎከስ የማደርገው ይሄን በዓል ማክበር ፋይዳው ምንድን ነው ምን ይጠቅማል? የሚል ሐሳብ ወደ ህዝቡ እንድታደርሱልን ጥቂት ነጥቦችን ለማስቀመጥ ነው። ምንድነው የሚጠቅመን? ምንድነው የሚያስፈልገን? ለምንድነው የሚያስፈልገን? ይሄንን እስካሁን ድረስ በአልሞኒየም ቸርች እንደሰማችሁት እንደሰማችሁ ለአስር ዓመት ያህል ስታደርገው ቆይታለች። በዚህ ሶስት ዓመት ደግሞ ሁላችንንም ስትቀሰቅሰን ነበረ። ሶ ይሄ ኔትወርክ እያደረገ መላ አገሪቱን የሚያዳርስ ይሆናል እና ምንድነው ነው ፋይዳው? የመጀመሪያው ፋይዳ ሚሽን ነው። እንደምታውቁት መንፈስ ቅዱስ ወደ ምድር በበዓለ ኃምሳ ከመምጣቱን በፊት ቢሆን በብሉይ ኪዳንም መንፈስ ቅዱስ ለሚሽን ስራ ክሮስ ካልቸራል ለሆኑ ነገሮች ድንበር ዘለል ለሆኑ ነገሮች አገልጋዮቹን ሲቀሰቅስ፣ እና ለወንጌል ለእግዚአብሔር እውነት አገልጋዮቹን ያስታጠቀ ወደ ሌሎች ስፍራዎች ሲልክ ነበር። በአዲስ ኪዳን ደግሞ ሲመጣም ከተለያዩ አገር ከተለያየ ቋንቋ ያሉ ሰዎችን በአንድነት የወንጌልን እውነት እንዲሰሙ ከማድረግ ነው የጀመረው። ለዛ ነው ያ በዓል በዓለ ኃምሳ በሚባለው ቀን ላይ የሆነው። በጣም ከፍተኛ የሆነ መከር በሚሰበሰብበት ጊዜ እግዚአብሔርም የመጀመሪያውን የአዲስ ኪዳን ቤተክርስቲያን መወለድ መከር የሰበሰበበት ስለሆነ የመጀመሪያውን በኩር ያገኝበት ስለሆነ ከሚሽን ስራ አንጻር በጣም አስፈላጊ ነው። ይህም በዓል አብረን ማክበር፣ አብረን ማሰብ፣ የመንፈስ ቅዱስ ሚና ማሰብ፣ መነጋገር፣ በዚህ ጉዳይ ላይ ትኩረት ማድረግ ለሚሽን ስራ ባህል ዘለለ ለሆኑ ከሀገራችንም አልፈን ሚድል ኢስትን፣ ኢስት አፍሪካን ለመድረስ እንድናስብ እንድንሄድ በጣም የሚያነሳሳን በመሆኑ ሚሽን በጣም ዋና ነገሩ ነው። ይሄን ማድረግ በጣም ይጠቅማል ለዚህ የሚል እምነት አለ። ሁለተኛው ትውልድ ነው እንደምታውቁት የመንፈስ ቅዱስ ስራ የሚተላለፍ ስለሆነ ጴጥሮስ የመጀመሪያውን ቀን ስብከቱን ለእናንተና ለልጅ ልጆቻችሁ ነው ይሄ ስጦታ ብሏል። ስለዚህ መንፈስ ቅዱስ ሁል ጊዜ መንፈስ ቅዱስን የሚያስብ መንፈስ ቅዱስን የሚያከብር ሰው የእሱን ዘመን ብቻ የማያይ ከእሱ ዘመን በላይ ለትውልዶች የሚያስብ ይሆናል። መንፈስ ቅዱስ የዘላለም አምላክ ስለሆነ ለዘለዓለም ከኛ ጋር የሚኖር ስለሆነ በእኔ የተሰፈረች ዕድሜ ብቻ ሳይሆን በልጆቼ ዕድሜ፣ በትውልዱ ዕድሜ፣ በሚቀጥለው ቤተ ክርስቲያን የሚሰራውን ስራ ሁሉ መሰረት ለመጣል ሁላችንም ተሰባስበን መንፈስ ቅዱስን ስናስብ ሳንወድ በግድ እሱ ዘለዓለማዊ አምላክ ስለሆነ ስለ ነገ እንድናስብ መሰረት እንድንጥል ስትራቴጂ እንድናወጣ ይረዳናል፣ ያግዘን። በጣም መሰረታዊ የሚያደርገው ሁለተኛው ፖይንት እሱ ነው። ሶስተኛው ህብረት ነው። መንፈስ ቅዱስ ተነጋግሮ የማያውቁትን ያነጋገረ፣ አብሮ ተቀምጦ የማያውቁትን አብሮ ያስቀመጠ፣ ወንድምና እህት ነን ማይሉትን ወንድምና እህት ያስባለ፣ ባሪያና ጌታን አንድ ጌታ ስር ያንበረከከ፣ በጣም ግድግዳን የሰበረ ነው። ህብረት የፈጠረ የሚገርም ኮሚኒቲ የሰራ ሊገናኙ ማይችሉ ሊተዋወቁ ማይችሉ አብረው ሊቀመጡ ማይችሉ ሰዎችን አንድ ያደረገ ሁላችን የጠጣ ነው። ከእርሱ ስለሆነ ሁላችንም ድንበር ዘለል የሆነ አጥራችንን ዘለን እርስ በእርሳችን እንድንተጋገዝ፣ እንድንደጋገፍ እንድንተያይ፣ አንዱ አጥቢያ ከአንዱ አጥቢያ፣ አንዱ ቤተ እምነት ከአንዱ ቤተ እምነት፣ ከዛም አልፎ ሌሎችንም አቅፈን ሁሉ ለመስራት የሚያስችል የህብረት ጥሪ ስለሚያደርግ መንፈስ ቅዱስን አስቦ ሰው ልዩነትን ያስብ ስለማይችል እነዚህን ሶስት ፋይዳዎች እንኳን ብቻ ብንይዝ በጣም ያስፈልገናል። በዚህ ጉዳይ ላይ አስፍተን መስራት አለብን ብለን ማለት አለብን። ለአርሞኒየም ቤተክርስቲያንም፣ በርቱ፣ ከዚህ በላይ አገራዊ ለማድረግ ደግሞ ሌሎች ስትራቴጂዎችን ቅረጹ እንላለን፣ ፋይዳው ትልቅ እንደሆነ ስለምናስብ። ይሄን ካልኩኝ ይበቃል። እግዚአብሔር ይባርካችሁ። የአርሞኒየም መንፈሳዊት ታዱሰ ቤተክርስቲያን ያዘጋጀችውን የበዓለ ኃምሳን ከፊታችን የምናከብረውን በዓል ለመዘገብ እና ለህዝባችን ለሚመለከተው ኦዲየንስ እንዲደርስ ለመዘገብ ይህን ጋዜጣዊ መግለጫ ለመዘገብ ፈቃደኛ ሆናችሁ የተገኛችሁትን ሚዲያዎች ሁሉ እኔም እንደ ወንድሞቼ መመስገን እፈልጋለሁ። ስሜ መጋቢ ዮሐንስ ግርማ ነኝ። እንግዲህ እንደሚታወቀው ወሳኝ የሆኑ ክስተቶች በአንድ ህብረተሰብ በአንድ ማህበረሰብ በአንድ ሀገር ኔሽን፣ በአንድ ዘመን ወሳኝ የሆኑ ክስተቶች የተከሰቱባቸውን ቀናት ጠብቆ በዓመት ኢንተርቫል በቀኑ ላይ የተከሰተውን ለሰው ዘሮች፣ ለህዝቦች፣ ለማህበረሰብ የተከሰተውን ክስተት ጊዜውን ጠብቆ በየዓመቱ ያንን በጎ የሆነ ክስተት እያሰቡ ማክበርና ፈጣሪን እግዚአብሔርን ማመስገን መጽሐፍ ቅዱሳዊ መሰረት ያለው ትውፊት ነው። ለምሳሌ እግዚአብሔር ህዝቡን ከባርነት ቤት ከግብፅ ምድር ለአባቶች እንደገባው ተስፋ ቃል ነፃ እያወጣበትን የነፃነት በዓል ምክንያት በማድረግ በየአመቱ ነፃ የወጡበት የራሱ አካሄድና ስርዓት ስላለው ፋሲካን አርደው እግዚአብሔር የራሱን ህዝብ ቤት፣ የእስራኤልን ቤት፣ ዕብራውያንን ቤት መቅሰፍቱ እየዘለለ ያደረገበትን ፓስ ኦቨር ወይም ደግሞ የፋሲካ በዓል በመባል በእኛ የሚታወቀውን ያንን ምሽትና የተከሰተውን ክስተት የፓስኦቨሩን ወይም ደግሞ የፋሲካውን በግ ያረዱበትና ደሙን በመቃኑና በጉበኑ ላይ አድርገው እግዚአብሔር በሰጣቸው ስርዓትና ትእዛዝ መሰረት እንዴት እግዚአብሔር ከዚያ ከጸና ቀንበር ላይ በጸናች እጁና ኃይሉ ነፃ እንዳወጣቸው በየአመቱ እያሰቡ ይህን በዓል እንዲያከብሩ ጌታ ራሱ ትእዛዝ እንደሰጠ እናውቃለን። የዚህ ዋናው ሲግኒፊካንስ ምንድን ነው? የእግዚአብሔርን ማዳንና የእግዚአብሔርን ስራ የእግዚአብሔርን ትድግና ለሚቀጥለው ጄኔሬሽን፣ ለሚቀጥለው ትውልድ እንዳይረሳ እግዚአብሔር ስራ እንዳይረሳ ለሚቀጥለው ትውልድ በሚያከብሩበት ሁኔታ ይህንን እውነት ለማስተላለፍ መሰረታዊ የሆነው ነገር ነው። በሌላም መመልከት እንችላለን። ዮርዳኖስን ሲሻገሩ ከካህናቱ ከቆሙበት እግር ስር ድንጋዮችን አስሮት ድንጋዮችን ወስደው እግዚአብሔር በወሰነ ስፍራ እንዲተክሉ ተደርጓል እና ምንድን ነው ሲግኒፊካንሱ ሲባል ትውልድ ይህ እንዲንጋይጦ ምንድን ነው ብሎ ሲጠይቅ እግዚአብሔር በእስራኤል ፊት ባህርን ከፈለ፣ ወንዝን ከፈለ እንዲያሻገር የሚለው ለጀኔሬሽን እንዲተላለፍና እንዳይረሳ የእግዚአብሔር ማዳን የእግዚአብሔር ትድግና እንዳይረሳ ለማለት ነው ማለት ነው። እና ይሄ ትውፊት ደግሞ በዓለም አቀፍ አብያተ ክርስቲያናት ውስጥም በጣም የተለመደ ነው። ለምሳችን አንዱ ወሳኝ የሆነ ለሰው ልጆች መዳንና ቤዛነት ክርስቶስ ኢየሱስ ስጋ ለብሶ ወደ ዓለም የመጣበትን ስርዓት ልደቱን እያሰብን የዓለም አብያተ ክርስቲያናት ሁሉ ያከብራሉ። ያንን ቀን እያሰቡ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዶ የስላሴ ሁለተኛ እግዚአብሔር ወልድ ስጋ ለብሶ ወደ ምድር የመጣበትን በመካከላችን ያደረበትን ቀን ጠብቀን በየዓመቱ በቀኑ የተደረገውን ዋናው የእግዚአብሔርን ስጦታ እያሰብን እግዚአብሔርን ቴንኪው እንላለን። ሁል ቀን ማለት ተገቢም ቢሆን ግን ስፔሻል በሆነ ሁኔታ ደግሞ ቀኑን ማሰባችን አግባብ ነው፣ ተገቢ ነው ብዬ አስባለሁ። እንደዚሁም ክርስቶስ ኢየሱስ ለቤዛነታችን ነፍሱን አሳልፎ የሰጠበትንም የሞተበትንና የተነሳበትን ትልቁን የደህንነታችንን ስራ የሰራበትንም በዓል ትንሳኤውን እናከብራለን። እንዲሁም በዓለም አብያተ ክርስቲያናት ዘንድ በእኛ ዘንድ ብዙ ባይለመድም እዚህ ኢትዮጵያ ውስጥ በዓለም አብያተ ክርስቲያናት ዘንድ እንዲሁም በካላንደር ዘግተው አውሮፓ ብዙ ኔሽኖች በካላንደር ዘግተው ታስቦ የሚውልና ብዙ አብያተ ክርስቲያናት የሚያከብሩት አንዱ በዓል መንፈስ ቅዱስ ትልቁ ስጦታ ለቤተ ክርስቲያን መወለድ ምክንያት የሆነ ለቅዱሳን ሰስቴን አድርጎ በጸድቅ ሕይወት ለመኖር ምክንያት የሆነ ቤተ ክርስቲያንን ሙሽሪቱን ለሙሽራው እያዘጋጀ ያለ መንፈስ ቅዱስ የወረደበትን በዓለ ኃምሳ ወይም የጴንጤቆስቴ ቀን በጋራ እንደዚህ የሚያመልኩበት ሁኔታ አለ። እኛም ሀገር አንዳንድ ዲኖሚኔሽኖች ወይም ቤተ እምነቶች በራሳቸው ያከብራሉ። እንዲሁም ከአንድ ሳምንት ከሁለት ሳምንት ምናምን ቀድሞ ጀምረው የሚያደርጓቸው የተለያዩ ኩነቶች አሏቸው ማለት ነው። እና እንግዲህ የሃርሞኒየም መንፈሳዊ ታድሶ ቤተ ክርስቲያን እኔም ሳቅ ላለፉት ዓመታት ይሄንን በዓል በደንብ እያደመቀች እያደረገች ነው ያለችው። እኔም የምመራት ቤተ ክርስቲያን ለአስር ዓመት ይህን በዓል ስናደርግ ቆይተናል። በዚህ ዓመት አሁን ባለፈው ዊኬንድ አስረኛ ዓመታችንን አክበረናል ማለት ነው እና ግን ይሄ በአደባባይ ላይ ደግሞ እንዲወጣና ወንጌል አማኞች የጋራ በዓላችን እንዲሁም ለምን እኛ ቅድም ፓስተር ሄኖክ እንዳለው እኛ ለየት ባለ ሁኔታ የምንታወቅበትም ያው ጴንጤቆስት የቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎም አድርገን እኛ ወስደነዋል ማለት ነው። በእርግጥም ጴንጤ ስለሆነ ፔንቴኮስቴ ከሚለው ፔንቴኮስቴ ፔንቴኮስት ከሚለው ከመንፈስ ቅዱስ መውረድና ከጸጋ ስጦታዎች ጋር የተያያዘ ኮኒቴሽን ስላለው ማለት ነው እና ስለዚህ ይህንን በዓል ብሔራዊ አድርገን ብቻ ልካላንደርም ዘግቶልን በኢንዶር ብቻ በአዳራሾች ላይ ብቻ ሳይሆን በአደባባይ ላይ እንደ ህዝባዊ በዓል አድርገን የምናከብርበት መንፈስ ቅዱስ የወረደበትን ትልቁን ስጦታችንን የምናደምቅበት ቀን እንዲሆንልን በመሪዎች ደረጃ እያሰብን ነው፣ እየተነጋገርን ነው። ምናልባት የሚቀጥለው ዓመት ጀምሮ በመስቀል አደባባይ ላይ ደመቅ ባለ ሁኔታ የወንጌል አማኞች ሁላችንም ከአራቱን ማዕዘን ተሰብስበን የምናከብርበት ሁኔታ ይከሰታል፣ ይፈጠራል ብዬ አምናለሁ እና ይህንን ደግሞ ለማስተላለፍ ስለመጣችሁ እግዚአብሔር አብዝቶ ይባርካቸው። እንግዲህ ቅድም በተነገረው ቀን ላይ ሁላችንም በሸራተን ሆቴል በተዘጋጀው ፕሮግራም ላይ ተገኝተን በዓሉን እንድናከብር የዚያን ቀን ሰው ያድርገን። እግዚአብሔር ባርካቸው። ሰላም ናችሁ። እግዚአብሔርን እጅግ በጣም እናመሰግናለን። እንግዲህ ለዚህ ለትልቅ አላማ ላለው በዓል ወደ ህዝባችን ለማድረስ በመካከላችን እናንተም ስለተገኛችሁ በድጋሚ እንደገና እንደ ወንድሞቼ ላመሰግን እወዳለሁኝ። የመንፈስ ቅዱስ አምሳኛው በዓል ቀን በአማኞች ዘንድ በትልቅ አክብሮትና በትልቅ ጉጉት የምጠበቅ በዓል ነው። ቅድም ወንድሞች እንደተናገሩ መንፈስ ቅዱስ በቤተ ክርስቲያን ታሪክ ትልቅ ስራ የሰራበት ቤተ ክርስቲያን ኃይል ያገኘችበት፣ አቅም ያገኘችበት፣ የጸጋ ስጦታው የፈሰሰበት ሰዎች መንፈስ ቅዱስ የተሞሉበት የተለወጡበት ወንጌል በኃይል የተሰበከበት እና ብዙ ድንቅና ተአምር የተደረገበት ከመንፈስ ቅዱስ መውረድ በኋላ እና ምልክቶች፣ ድንቆች የሆኑት እግዚአብሔር በምድር ላይ ወርዶ በሰው ላይ ጸጋውን አፍስሶ ሙታንን እስከ ማስነሳት ሽባዎችን እስከ መተርተረ ውራኖችን እስከ ማብራት ከተማን የሚያክል ህዝብ በአንድ ጊዜ ወንጌል እንዲቀበሉ ሰዎች እስከ ማድረግ ድረስ ተአምር የተሰራው በምድር ላይ መንፈስ ቅዱስ ከወረደ በኋላ ነው። ስለዚህ በቤተ ክርስቲያን ወይም ደግሞ በወንጌላውያን አማኞች ዘንድ ይሄ ለየት ያለ ትርጉም ለእኛ ይሰጠናል ማለት ነው እና እቺ ቤተ ክርስቲያን ከሁላችንም በፊት ኃላፊነትን ወስዳ አርሞኒየም ቤተ ክርስቲያን በተለየ ሸክም አባተ ክርስቲያናትንም በማንቃት እና ፊት ለፊት በመውጣት ይሄ በዓል ብሔራዊ በዓል እንዲሆን መንግስትም ይህን ነገር ትኩረት እንዲሰጥልን እና ወንጌላውን አባተ ክርስቲያናትም ደግሞ በጋራ በዓሉን እንድናከብረው እድል እንዲሰጡን እየጠየቀች ያለች ቤተክርስቲያን ነች። ይህንን በሚመለከት የእኛም በመተባበር አብረን እዚህ ቆመናል ማለት ነው። እኔ ፓስተር ታሪኩ ቴድሮስ ይባላለሁ፣ ከሰላም ወንጌል ለማኞች ቤተክርስቲያን። እንግዲህ በእለቱ የምትደረገው ፕሮግራም እንደምታውቁ የእግዚአብሔር ቃል ይቀርባል፣ እንደገና የዝማሬ አገልግሎት ይኖራል እና ያ ብቻን ደግሞ ሳይሆን ለመንፈስ ቅዱስ ሙላትና ኃይል ለምእመናን ይጸለያል፣ የጸሎት ጊዜ ይኖረናል። እና የእግዚአብሔር ባሮች ወይም ደግሞ የእግዚአብሔር ልጆች ቅዱሳን ተዘጋጅቶ እንዲመጡ ፕሮግራሙን ለመካፈል ብቻ ሳይሆን ጸጋውንን ለመካፈል የእግዚአብሔርም ፀጋ ለመካፈል ራሳቸውን አዘጋጅቶ እንዲገኙ አደራ እንላለን እንግዲህ ቀኑ እንደምታውቁ እሁድ ሰኔ ስምንት ከቀኑ ዘጠኝ ሰዓት ነው የሚጀመረው በሻራተን አዲስ ፕሮግራሙ ይጀመራል ቀደም ብላችሁ ተገኙልን ስላዳመጣችሁ እኛ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። እኔ ፓስተር ዳኜ እባላለሁ። እንግዲህ ጥሪ ለማድረግ ነው እዚህ ጋር ያለሁት፣ በዓሉን በተመለከተ ይህን ጥሪ ሳረግ ደግሞ ደስ ይለኛል። ለምን ምስጋና ለመንፈስ ቅዱስ ነው፣ በዓሉ ራሱ ምስጋና ለመንፈስ ቅዱስ ነው። መንፈስ ቅዱስን ለማመስገን መገኘት በራሱ እድል ነው። ይህን ትልቅ አምላክ የሁላችንም መጽናኛ፣ መፎሻ፣ መባረኪያ ምክንያት የሆነውን መንፈስ ቅዱስ ሴሌብሬት ለማድረግ ለማክበር መገኘት በራሱ እድል ነው። መንፈስ ቅዱስን ማክበር ከሁሉ በላይ መጽሐፍ ቅዱሳዊ መርሃችን ቢሆንም ግን በማክበር ውስጥ ደግሞ ተጠቃሚዎች ደግሞ እኛና እኛ ነው የምንሆነው። መንፈስ ቅዱስ በሚከብርበት ጊዜ በህይወታችን ላይ የሚሆኑ ታላላቅ በረከቶች ስለሚኖሩ ማለት ነው። ስለዚህ በዓላቶች በሙሉ የሚከበርላቸውን ያክላሉ። ለአንድ ልደት ባለልደቱን ልደቱን ያክላል። ይሄ በዓል ደግሞ መንፈስ ቅዱስን ያክላል። ስለዚህ መንፈስ ቅዱስን ሴሌብሬት ላናደረግ ልናከብር ስንመጣ ከሁሉ በላይ ተጠቃሚዎች እንደሆንን አምነን፣ በዚያን ጊዜ የሚወርዱትን የምንቀበለውን ጸጋና መንፈስ ታሳቢ ያደረገ በዝግጅት በመጠማት በመራብ ሴሌብሬት በሚያደርግ መንፈስ ውስጥ ሆነን እንድንመጣ ጥሪ ለማቅረብ እፈልጋለሁ። በዚያን ጊዜ ዝም ብለን ሴሪሞኒያል ነገር ለማድረግ ብቻ ሳይሆን በዚያ ጊዜ አገራችንንም በመንፈሱ ለማስነካት፣ ቤተክርስቲያናትን በመንፈስ ለማስነካት፣ እያንዳንዳችን በመንፈሱ ለመነካት በሚሆን የዝግጅት መንፈስ፣ የመጠማት መንፈስ፣ የመራብ መንፈስ ሁሌ መንፈስ ቅዱስ በመካከላችን ይመጣል። ተጠቃሚዎች ግን የምንሆነው የዝግጅታችን ያክል ነው። ስለዚህ ዛሬ ለሁሉም ለወንጌል አማኞች መናገር የምፈልገው ሴሪሞኒያል በሆነ መንፈስ ብቻ ሳይሆን በመጠማት መንፈስ መጥተን የሀገራችንን እንቆቅልሽ የሚያስፈታ የቤተ ክርስቲያንን በቤተ ክርስቲያን ላይ በረከት የሚያደርግን መነካት ለመነካት በሆነ የዝግጅት መንፈስ እንድንመጣ ጥሬም በዚሁ አቀርባለሁ። ከዛ በመቀጠል ያው ቦታው በጣም አመቺ ነው፣ ለትራንስፖርት አመቺ ነው። በዛ ቦታ ማንም ሰው ደግሞ ለመጠቆምም አስቸጋሪ ያልሆነ ቦታ ነው፣ ሸራተን አዲስ ነው። ሰዓቱ ደግሞ እያንዳንዳችን በየቤተ ክርስቲያናችን ፕሮግራሞቻችንን ካደረግን በኋላ የምንመጣበት አመቺ ሰዓት ነው። ስለዚህ በዚህ አመቺ ሰዓት ላይ ሁላችንም ከቀኑ ስምንት ሰዓት ጀምሮ በመጠማት ቅድም እንዳልኩት በመምጣት ይህንን በዓል እንድናከብር ጥሬን ለማድረግ ፈልጋለሁ። እግዚአብሔር በዛን ጊዜ ድንቅ ያደርጋል። የማንረሳውን ጊዜ ይሰጠናል። መንፈስ ቅዱስ በህይወታችን ላይ አሻራ የሚያስቀምጥበት ሁሌም ይህም በዓል ባደረግን እያልን የምንጠማበትን ትዝታ ያለው ፍም ያለው ከዛ በኋላ ያለው እሳት የሚቀጥል የሚቀጣጠል የሚሆንበትን በዓል ያደርግልናል ብዬ አምናለሁ። በመጨረሻ ይህንም ፕሮግራም አሁንም እስከማቆ ድረስ ለተከታታይ ዓመታት ስታዘጋጅ የነበረችዋን የሃርሞኒየም ቤተክርስቲያንን በጣም ማመስገን እፈልጋለሁ። ከአንድ አጥቢያ ባሻገር ደግሞ ብሔራዊ በዓል እንዲሆንም በጣም ሲተጎ አውቃለሁ። ስለዚህ እንደ መንቅያም ሆነው ሌሎችን ሲያነቃቁም አውቃለሁ እና እነሱን ፓስተርንም የሃርሞኒየም ተሐድሶ ቤተክርስቲያን ፓስተርንም ወዳጄን ፓስተር ሄኖክ መንግስቱንም ሁላችሁንም በዚህ ያላችሁትን ቴንኪዩ ማለት ፈልጋለሁ። እግዚአብሔር መልካም ቀን ይሰጠናል። እግዚአብሔር ይባርካችሁ። ምናልባት ከሃይማኖቶች ሁሉ ቀን ዘግተን ጊዜ ተሰጥቶን ቦታ ተሰጥቶን ማናመልክ ወይም በዓል የሌለን እኛ ነን። አንዳንድ ሰዎች ይሄ ነገር ለምን ይጠቅማል ብለው ሊያስቡ ይችላሉ። እኛ ቀኑን ለማምለክ አይደለም፣ በቀኑ ላይ ስራ የሰራውን በቀኑ ላይ የተከሰተውን ነገር እያሰብን እግዚአብሔርን ለማመስገን ነው የምንጠቀምበት። የዛ ቀን እርስ በርስ መተያያ የወንጌላውያን አማኞች ደግሞ የአንድነት ጊዜ እንደ ህብረት አንድ ላይ እንኳን ተሰብስበን አደባባይ ወጠን አብረን የምናመሰግንበት ጊዜ የለንም። ይሄንን ግን ይሄን በዓል መንግስታችንም ወዶና ፈቅዶ እግዚአብሔር ምረርቱን ከተሳካና ከሆነ በጣም ብዙ ፋይዳዎች ያሉት ነው። እና አንዳንድ ሰዎች ሚስ አንደርስታንድ የሚያደርጉት ቀኑን ለማምለክ ወይም ቀኑን ለማክበር አይነት አድርገው ያስባሉ ቀኑን ብናመልክም ያው መጽሐፍ ቅዱስ ቀን የሚያከብር ለጌታ ብለው ያከብራል ዋናው ለማብለን አከበርን ነው እንጂ እሱ አይደለም ይህንን ግምት ውስጥ እንድታደርጉት እና ሁሉም አንድ ብዙ ጊዜ የምንቸገረው በወንጌል አማኞች የልብ አንድነት ትንሽ ያስቸግረናል እንደ አንድ ሰው ቆመን ሁላችንም ይህንን ጥሪ ላልገባው ወንድም እያስረዳን ወደዚህ መንገድ እንድንመጣ አሳስባለሁ። የዛ ቀን በብዙ ሰው ካርድ ይጠይቀናል። መግቢያ ካርድ የሚባል የለም፣ ዝም ብሎ መግባት ነው በነፃ። ጌታ ይባርካችሁ። ከሚቀጥለው ዓመት ላይ ቅድም የእግዚአብሔር ሰው ጆኒ እንደተናገረው ዘንድሮም ታስቦ ነበር፣ ያልተሳካበት የራሱ መንገዶች አሉ። በመስቀል አደባባይ ይደረጋል። እንደኛ ቤተ ክርስቲያን ደግሞ በሚሊኒየም ይሆናል ብለን እናምናለን። በሚቀጥለው በሰፊው በትልቁ በሚሊኒየም አዳራሽ እናደርጋለን። ግን ይሄ በዓል እዚህ ብቻ የሚቆም አይደለም። በዚሁ ዓመት በአዋሳ በዓለ ኃምሳ በአዋሳ በሚል ፕሮግራም አቅደናል። በአዋሳ ብቻ አይደለም ሌሎች ክፍለ ሀገሮች ላይ እናደርጋለን። እግዚአብሔር ኢትዮጵያን ደግሞ አሳልፎ ይሰጠናል። በዚህ የታደማችሁትን እንግዶች ሚዲያ ባለሙያዎችን ደግሜ ማመስገን እንፈልጋለሁ። በመቀጠል ደግሞ ለዚህ የበዓል ፕሮግራም መሳካት ከጎናችን የቆማችሁትን በቤተ ክርስቲያናችንና በዋና መጋቢያችን ስም አመሰግናለሁ። በዚህ ፕሮግራም አጋር በመሆን አብረን የቆመው ኤልሃዳር ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር፣ እንዲሁም ኤፔክስ ኢቨንትስ ማመስገን እንፈልጋለን። ኤልሃዳር ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ በኢትዮጵያ ውስጥ እና ከኢትዮጵያ ውጭ በተለያዩ ስፍራ በተለያዩ ዘርፎች ተሰማርቶ የሚገኝ ድርጅት ነው። በተጨማሪም ሀገራችን ኢትዮጵያ ውስጥ የተለያዩ ህት ኩባንያዎችና አቅፎ የያዘ ለብዙ ሰራተኞች የስራ ዕድል የፈጠረ ድርጅት ነው። ስለዚህም በቤተ ክርስቲያናችን እና በዋና መጋቢያችን ስም እነዚህን አጋሮችን እናመሰግናለን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካቸው።